ሰላም ጤና ይስጥልን አድማጭ ተመልካቾቻችን መስከረም 26 2018 ዓ ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳነ እናንተም እየተከታተላችሁ አብራችሁን አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ ዝርዝር የግንባር መረጃዎችን ይዣለው። የሰዓት ገደብ ተቀምጧል እጅ እንዲሰጡ የሚለውን መረጃ ጨምሮ በተለያዩ አካባቢዎች በተደረጉ አውደ ውጊያዎች እንደዚሁ ምርኮ የጦር መሳሪያን በተመለከተ እንደዚሁ የውሎ ዝርዝር መረጃዎችን በግብ ቅደም ተከተል የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የሚጋብዛችሁ። እንደዚሁም ደግሞ በደፈጣ ጥቃቶች ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ኮማንደሩን ወታደራዊ አዛዥን ጨምሮ የደረሱ ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። እናንተ አብራችሁ እንድትቆዩ ነው በአክሮት የሚጋብዛችሁ። ከዛ ባሻገር ፖለቲካዊ መረጃዎችንም ወደ እናንተ አደርሳለሁ። የሚልሻ ኃይሉም እንደዚሁ አቋም እንወስዳለን ብሏል። ከዚህ ጋር በተያያዘ ምን አዳዲስ መረጃዎች አሉ? በግንባር መረጃዎች የተካተቱትን አስደምጣችኋለሁ። እንደዚሁም ደግሞ ዛሬ ምክር ቤቱ ተከፍቷል። ከዚህ ጋር በተያያዘ እንደዚሁ ዋና ዋና የተባሉ ንግግሮችን ምናልባት ሁለት ደቂቃዎች ባልበለጠ ጊዜ ውስጥ የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ፣ አስተያየት ቢኖራችሁ ጥቆማ ዜናችን መልዶት ኮም ላይ ልታደርሱ ይችላላችሁ። በርካቶቻችሁ አስተያየቶቻችሁን እየላካችሁ ሊ ነው። የፕሮግራም ይዘትን በተመለከተ ትክክለኛና እውነተኛ መረጃዎችን ያለማጋነን እየደረሱ ስለሆነ እናመሰግናለን ከሚለው በተጨማሪ አጠር አጠር ቢሉ የጊዜ ሁኔታ ግምት ውስጥ ቢገባ የሚሉትን ጨምሮ የተለያዩ አስተያየቶችን ተመልክቻለሁ። ጥቆማዎችም እንደዚሁ አድርሳችሁን ያልበጅጉ አመሰግናለሁ። ወደፊት በዝርዝር የመለስባቸው ይሆናል በተለይ የምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ንግግር ተከትሎ በርካቶቻችሁ እንደዚሁ በቁጣ የተለያዩ አስተያየቶችንም አድሳችኋል ምክትል ጠቅላይ ሚኒስትሩ ትላንትና በባህር ዳር ባደረጉት ንግግር በአማራ ሕዝብ ተላላኪ ነው የሚለውን ጅምላ ፈረጃቸውን በተመለከተ በርካቶቻችሁ እንደዚሁ ይህንን በተመለከተ ከነሱ በላይ ማን ነው ተላላኪ የሚሉ በርከት ያሉ አስተያየቶችን አድርሳችኋል። ተመልክቻቸዋለሁ። እነዚህን አይነት ባለስልጣናትም እርሰው ለምን ትላለህ የሚሉትንም እንደዚሁ በቁጣ የተሞሉ አስተያየቶችን ተመልክቻለሁ ለማንኛውም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንግዲህ በዚህ ወቅት እንደዚህ አይነት ንግግሮችን የተናገረው መነሻው ምንድን ነው የሚለውን አጠቃላይ ፖለቲካዊ ወታደራዊ ውጥረቱን የሚያሳይ ነው የሚሆነው እንግዲህ ሰሞኑን በሰሜን ወሎ ወልዳያና አካባቢው በደቡብ ወሎ ምዕራብ ወረዳዎች የተደረጉ ዘመቻዎችን ተከትሎ በፋኖ ከባድ ወታደራዊ ኪሳራ ያስተናገደው መንግስትና በዚህ ምክንያት በከፍተኛ የሆነ የመፈራረስ የመበተን ችግር ውስጥ የገባውን ብልጽግናን ለማጽናናትና ከዚህ ጀርባ አሉ የሚላቸውን ለማስፈራራት የተደረገ ንግግር ነው። በተጨማሪ እንግዲህ በዚህ በተለይ ቪዲዮ ተቆርጦ በመንግስት ሚዲያዎች እንዲሰራጭ እየተደረገ ነው። የምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዋና ዋና ሚዲያዎች በማህበራዊና በሚኒስትር ሚዲያዎች እንዲተላለፍ እየተደረገ ነው የሚገኘው። ከዚህ ጋር በተያያዘ እንግዲህ እየተዘዋወረ የሚገኘው መልእክት የአማራን ህዝብ በጅምላ የተላላኪና ባንዳ ባለበት በዚሁ ቪዲዮ ተጨማሪ የጦርነት አዋጅም የሚመስል መልእክት አብሮ ተላልፏል። ማስጠንቀቂያም ተሰጥቷል። ማስጠንቀቂያው እንግዲህ የሚላኩ ባንዳዎች እና የሚልኩ ባዳዎች በሚል ነው። እንግዲህ እንደዚሁ ማስጠንቀቂያ ለመስጠት እየተሞከረው በዚህ ዛሬም፣ ነገም፣ ወደፊት እነዚህ አያሸንፉንም፣ አልተሳካላቸውም፣ አይሳካላቸውም የሚለው የተለመደ ፉከራና ዛቻ ጨርሶ ማስጠንቀቂያም እንደዚሁ አክሎበታል። በዚህ እንግዲህ ወደ ሰላም ካልመጡ እነዚህ አካላት ሙሉ በሙሉ ይጠፋሉ የሚለው እንግዲህ መነጋገሪያ የሆነ ንግግር ነው እስካሁን እነዚህን አሁን በፈረጃቸዋቸውን አካላት እንዳይጠፉ ፍላጎት ስለነበራችሁ ነው ወይ ያልጠፉት? የሚለው ብዙዎቹ ሊያነሱት የሚገባና የኃይል ሚዛን ጉዳይ ነው። እዚህ ላይ ሊታይ የሚገባው እንግዲህ ይህንን ካላደረጉ ይጠፋሉ ብለዋል። ገና የአስቸኳይ ጊዜ አዋጅ ሲታወጅ እና ኮማንድ ፖስት ሲመሩ ጀምሮ ይህን አይነት ንግግር ላለፉ ሶስት ዓመታት ያደርጋሉ ምክትል ጠቅላይ ሚኒስትሩ። እነዚህን አካላት ይጠፋሉ የሚለው ንግግር ግን ምንድን ነው መነሻው የሚለውን አብሮ ለማየት እና ይሳካል ወይ የሚለውንም አስተያየት ለመጨመር ያክል ለመሆኑ እስካሁን እነዚህ አካላት ያልጠፉት እናንተ ርኅራሄ አድርጋችሁ ነው ወይ የሚለው ጥያቄ እናነሳ እና ለማጥፋት ያልተሞከረ ያልተደረገ፣ ያልተሰማራ የምድር ጦር የሰማይ አየር ኃይል ነበረ ወይ የሚለውን ደጋግሞ ለማንሳት ይቻላል። ይህ እንግዲህ ከሶስት ዓመታት በኋላም ተመሳሳይ ንግግሮች እና ተመሳሳይ ቦታ ላይ ቆመው ለተገኙ የብልጽግና ባለስልጣናት በአማራ ክልል በተደረገው ዘመቻ ከድሮን እስከ ሮኬት እንዲሁም ደግሞ በምድር ኃይል እስከ ባህር ኃይል ከኮማንዶ እስከ አየር ወለድ ድረስ ከሚሊሻ እንዲሁም ደግሞ እስከ አድማ ብተና ከመደበኛ ፖሊስ ከካድሪ ድረስ በዚህ ዘመቻ ያልተደረገ ያልተሰለፈ ኃይል ነበር ወይ? በሳምንታት በቀናት በቀጠሮ ዘመቻዎች እናጠናቀዋለን ተብሎ የተገባበት ጦርነት ሦስተኛ ዓመቱ ላይም እናጠፋችኋለን የሚለው ማስጠንቀቂያ ከተስፋ መቁረጥ የዘለለ ይሆናል ወይ የሚለው እንግዲህ የፖለቲካዊ አንድምታውን አብሮ የሚያሳይ ነው። ከዕለታዊ የውሎ መረጃዎች ባሻገር የመንግስት ባለስልጣናት አሁን ራሳቸውን ለማጽናናት እንዲሁም ደግሞ ችግር ውስጥ የገባውን ፖለቲካዊና ወታደራዊ ኃይላቸውን እንደዚሁ ለማጽናናት የሚናገሯቸው ንግግሮች ካልሆኑ እስካሁን ስነተመስገን ጥሩ ነ ይህንን ኃይል ለማጥፋት ያላደረጉት ነበር ወይ በትውልድ ቀበሌው እንዲሁም ደግሞ የመጀመሪያ ደረጃ ትምህርት ቤቶችን በተማሩባቸው አካባቢዎች እንኳ የድሮን ጭፍጨፋዎች ምን ያክል እናቶች ያዝነዋል። ምን ያክሎቹ ህፃናት እንደዚሁ ወላጅ አልባ ሆነዋል። የደረሰውን ጉዳት ታውቁታላችሁ። ከዚህ በላይ ምን ልታሰማሩ ነው የሚለው እንግዲህ ደጋግሞ የሚነሳ ነው። እንግዲህ ተመስገን ጥሩ ነው በእንደዚህ አይነት ንግግሮች ከዚህ ቀደም ይታወቃሉ። ከምን ጋር የተገኘ ሰሊጥ አብሮ ይወቀጥ የሚልም እንደዚሁ ንግግር ተናግሯል። እንግዲህ በተለይ በተለይ ከባዕዳን ጋር አብረን እናጠፋችኋለን ያሉትን በተደጋጋሚ አብይ አህመድ ጀነራሎቻቸው ሲናገሩት የነበረው ዛቻ አሁን በተመስገን ጥሩነህ በኩል እንዲነገር የተፈለገበት ጉዳይ ምንድነው? ለአማራ ብልጽግና እንግዲህ ከዚህ ባሻገር ለአማራ ብልጽግና በተለየ መልክቱ እንዲነገር የተደረገው ለምንድን ምን ታስቧል? በቅርቡ ሊደረግ የታሰበው ጉዳይ መኖሩን አመላካች ንግግር ተደርጎ ይወሰዳል። ዲ ከምን ጋር የተገኘ ሰሊጥ አብረ ተወቀጥ ነው ከእነዛኞቹ ከላኪዎቹ ጋር አብረ እናጠፋችኋለን የሚለው የአፍሪካ ቀንድ ያንዣበበውን ጦርነት ያረጋገጠ ይሆናል። እንግዲህ ከዚህ ጋር በተያያዘ የመከላከያ ጀነራሎች እና አብይ አህመድ በቀጥታ በአፍሪካ ቀንድ ጦርነት ላይ ያላቸውን አቋም ሲገልጹ ነበር። ተመስገን ጥሩን አሁን ደግሞ በአንታፊን እንተናገር መባላቸው ነው የሚገልጸው። ለማንኛውም ከዚህ ጋር በተያዘ እንግዲህ ተመስገን ጥሩን ካሁን በፊት ከሕወሓት ጋር በነበረው ጦርነት አንድ ዝነኛ ንግግር ነበራቸው። እንግዲህ በወቅቱ ይህ ንግግር ብዙዎቹን አስከፍተዋል። በተለይ የህዋ ሰዎችን ሸረሪቷን ካልገደልክ ድሯን ብትበጣጥሰው አይቆምም፣ ስለዚህ ድሩን ለመበጣጠስ ሸረሪቱን መግደል አለብህ የሚል በህዋ ጦርነት ጊዜ ተመሳሳይ ንግግር ነበር። አሁን ደግሞ ከኑግ ጋር የተገኘ ሰሊጥ አብረህ ተወቀት አይነት ንግግር እየተናገሩ ነው የሚሆነው እንግዲህ አፍረን የምናየው ነው የሚሆነው። ለአፍሪካ ቀንድ አዳዲስ የፖለቲካ ነጋሪት እየተጎሰመ ነው። ከዛ ባሻገር እንግዲህ ዛሬ በመንግስት ተቋማት መካከል ምክር ቤቶቹ ዛሬ ፕሬዚዳንት ታዬ አጽቀሥላሴ እንዲሁም ደግሞ አብይ አህመድ በታዛቢነት በተገኙበት የስራ መክፈቻ መርሃ ግብር አድርገዋል። ፕሬዚዳንት ታዬ አጽቀሥላሴ በዚህ ላይ ሁለት ጉዳዮችን ተናግረዋል። አንደኛው የኢትዮጵያ ጂኦ ፖለቲካ ስትራቴጂካዊ ቁመና በመደርጀት ላይ ነው ሲሉ ተናግረዋል። ከዚህ ባሻገር ከታዛቢነት በዚህ በቀጠናው ከታዛቢነት ወደ አጀንዳ ተላሚነት ወይም ደግሞ አጀንዳ ሰጪነት፣ ተጽዕኖ ፈጣሪነት ተሸጋግሯል ሲሉ ገልጸዋል። ይህንን በተመለከተ እንግዲህ ይህም ከላይ ካለው ንግግር ጋር የሚታይ ነው። አሁን ኢትዮጵያ በአፍሪካ ቀንድ ተጽዕኖ ፈጣሪ ናት ወይ የሚለውን ጉዳይ እንግዲህ ከሶማሊላንድ እስከ ሞቃዲሾ፣ ከሞቃዲሾ እስከ ጁባላንድ፣ ከጁባላንድ እስከ ካርቱም ያለውን ጉዳይ እንዲሁም ደግሞ እስከ አስመራ ያሉትን ማንሳት ይቻላል። የጎረቤት ሀገራትን ዲፕሎማሲ ኢትዮጵያ በዛ ልክ ነው ወይ የምትገኝ የሚለው ጉዳይ እንግዲህ ብዙ የፖለቲካ የስትራቴጂክ እንዲሁ ደግሞ ቀጠናዊ ጉዳዮች ባለሙያዎች አስተያየት ሊሰጡበት ትችላላችሁ። ከዛ ባሻገር በፕሬዚዳንቱ ከተናገሩ ንግግር መካከል ደግሞ ሌላው እንግዲህ ታግሰናል የሚል ንግግር የታየበት ነው። አንዱ እንግዲህ የመንግስት የሰላምና የእርቅ መንገድ በተመለከተ አሁንም ብልጽግና የሰላምና የእርቅ መንገድ ይከተላል ሁሉም በየጊዜው እና በየጊዜው የሚነሱና የሚታዩ የኃይል እንቅስቃሴዎችን ለማስቆም መንግስት ዘመናዊ አቅምና የተሟላ ቁመና ቢኖረውም ለነገው ትውልድ ሲባል ሰላምና ብልሃትን መርጠናል የሚል ንግግር ተናግረዋል። ብልጽግና በሰላምና በብልሃት ነው ወይ የአገሪቱን የውስጥ ቀውሶች እየፈታ ያለው የሚለውም ያው እንግዲህ ብዙዎቹ የሚያውቁት ሀቅ ስለሆነ ምንም አስተያየት የሚያስፈልገው አይደለም። ከዛ ባሻገር የኢኮኖሚና የምጣኔ ሀብት ባለሙያዎችም እንደዚሁ አስተያየት የምሰጡበት ዛሬ ዕለት በምክር ቤቱ ከቀረቡት የኢኮኖሚ ጉዳዮች አንጻር የኑሮ ውድነቱ በተመለከተ ከ20 ፐርሰንት ወደ 14 ፐርሰንት አውርደነዋል ተብሏል። እንዲህ በተጨባጭ መሬት ላይ ያለው እሱ ነው የሚገልጸው። የኢኮኖሚና የምጣኔ ሀብት ባለሙያዎች ይህንን አስተያየት ልትሰጡበት ትችላላችሁ። በውጭ ፖሊሲ እንግዲህ ዛሬ ከመንግስት አቋሞች መካከል የተንጸባረቀው የባህር በር ጉዳይ ነው። የባህር በር የማግኘት ጉዳይ ፍትሐዊ ጥያቄ ሆኖ በዓለም አቀፍ ማህበረሰብ ዘንድ እጅግ እያደገ የመጣ ተቀባይነት አግኝቷል ተብሏል። ይህንን በተመለከተ ባለፈው የእንግሊዝ ፓርላማ እንዲሁም ደግሞ የአሜሪካ ሴናተሮች ማስጠንቀቃቸው ይታወቃል። እንግዲህ እነዚህ ሁለት ሀያላን ሀገራት እያስጠነቀቁ ብልጽግና ግን ተቀባይነት እያገኘን ነው እያለ ነው የሚገኘው። ሌላው መረጃችን በባንክን እየተመለከተ ነው። ይሄኛውም እንግዲህ ያው የዲያስፖራውን ተጽዕኖ የሚያሳይ ነው። በባንክ የኢትዮጵያ ዲያስፖራ ወደ አገር ቤት መላክ ከነበረበት ገንዘብ ውስጥ የተላከው 22 በመቶ ብቻ ነው ብሏል ብሔራዊ ባንክ ባቀረበው ሪፖርትና ንግግር። ይህም እንግዲህ ዲያስፖራው ገንዘብ እየሰጠ እየላክ አይደለም የሚለውን የሚያሳይ ነው። ከዛ ባሻገር ሌላ እንደዚሁ የፌዴራል ባለስልጣናት የተመለከተ መረጃ አለ። ያው በህዝብ ሀብት እንግዲነት ሰዎች እንዴት እየኖሩ እንደ የሚያሳይ ነው። ባለስልጣናት በመመሪያ ከተፈቀደላቸው ውጭ በርካታ ተሽካሪዎችን ይጠቀማሉ ለዘመድ አዝማዶቻቸው ተሽከርካሪዎችን ይሰጣሉ፣ መገልገያ አድርገዋቸዋል የሚል ኦዲት ሪፖርት ተገኝቷል። የተፈቀደላቸው ሁለት ተሽከርካሪ ቢሆኑም ለሚኒስትሮችና ለሚኒስትር ዴታዎች፣ እነሱ ግን አራትና እና ከዛ በላይ ተሽከርካሪ ይጠቀማሉ ነው ያለው ኦዲተ የኦዲተር መስሪያ ቤቱ። ይሄ ብቻ ነው ወይ ከተሽከርካሪ ብቻ ነው ወይ ትንሿ ነች? ሌላ ምርመራስ ቢደረግ ምን ይሆናል? የቢራ ፋብሪካ የከፈቱ የከፈቱ ሚኒስትሮች አሉ። እንዲሁም ደግሞ ትልልቅ የማዕድን ንግድ ውስጥ የገቡ ሚኒስትሮች እና ወታደራዊ ጀኔራሎች አሉ። እነሱ እንደፈር ብላችሁ ብትመረምሯቸው ብዙ ጉድ ይወጣል። እስኪ እነ ሽመልስ አብዲሳ በዚህ እድሜው የፈጠረውን ሀብት የፈጠራቸውን እንደዚሁ ግዙፍ ፕሮጀክቶች እና ግዙፍ ሀብቶችን ብትመረምሩ ብዙ ነገር ታገኛላችሁ። ብዙዎች የሚመጡ ጥቆማዎች ስለሆኑ ነው ወደ መረጃዎች ነው የሚሄደው። እንግዲህ ወደ መረጃዎች ሲሄድ ወደ ባህር ዳር የሚወስደን መረጃ ማስቀደም እጀምራለሁ። ባህር ዳር ዛሬ ከባህር ዳር ከተማ በርካታ የመንግስት ኃይል መውጣቱን መረጃ ምንጮች ገልጸዋል። ማለዳ አካባቢ በርካታ ወታደሮችን የጫኑ ተሽከርካሪዎች እንዲሁም ደግሞ እነሱን ያጀቡ ኮንቮዮች ከባህር ዳር በመነሳት ወደ ጎንደር አቅጣጫ በብዛት ኃይል ጭነው ሲወጡ መመልከታቸውን ባህር ዳር የመረጃ ምንጮች ገልጸዋል። ወደ ወልዲያ የሚወስደን መረጃ ላስከትል። ወልዲያ ዛሬ እንግዲህ ወልዲያ መውጫ በተለምዶ ወደ ሀራ መውጫ ላይ በተፈጸመ የደፈጣ ጥቃት ወታደራዊ ሰብአዊ እና ቁሳዊ ኪሳራ ደርሷል። በጥቃቱ ወታደራዊ መሪን ጨምሮ ጉዳት ደርሶባቸዋል። አንድ መኪና ሙሉ የመንግስት ኃይል ላይ ነው እንግዲህ ጉዳት እየደረሰው፣ ሙሉ ተሽከርካሪው የነበረው ኃይል ጉዳት ደርሶበታል። ሞትና ቁስለኛ ሆኗል። የሚሊሻ የመከላከያ እንዲሁም ደግሞ የፖሊስ አዛዦች ህይወታቸው አልፏል፣ ከባድ አካል ጉዳት ደርሶባቸዋል። ጥቃቱ የተፈጸመው ዛሬ ረፋድ ዶሮ ግብር ተብሎ የሚጠራው ቦታ ላይ ነው። እንግዲህ እንደ መረጃ ምንጮቹ እነዚህ ጉዳት የደረሰባቸው ወታደራዊ ባለስልጣናት የፖሊስ የሚሊሻ እና የመከላከያ ሀራ ተብሎ የሚጠራው ካምፕ ሆነው ነው ወልዳያን የጊዜው እያስተዳደሩ የሚገኙት። ከሀራ ካምፕ ወደ ወልዳያ በተሽከርካሪ ሲመጡ በአር ፒ ጂ በተባለው መሳሪያ ፋኖ በፈጸመው ጥቃት ነው ጉዳት እየደረሰው ከሐራ ወደ ወልዲያ ሲመጡ ነው ጉዳት የደረሰባቸው። ከነዚህ መካከል የፖሊስ ኮማንደሩ ከባድ ቁስለኛ ሆኖ ሆስፒታል ገብተዋል። የመከላከያ መቶ አለቃ እንዲሁም ደግሞ የሚሊሻ ኮማንድ አስተባባሪ ህይወታቸው አልፏል ተብሏል። ወልዲያ ሌላ ተጨማሪ መረጃ አለ። ወልዲያ ካሁን የጅምላ ፈሳው ዛሬም ቀጥሏል። ከሰዓት በኋላ ብዙ ወጣቶች ተይዘው ወደ ወታደራዊ ካምፖች ከተማው ውስጥ ወደሚገኙ ወታደራዊ ካምፖች እየተወሰዱ ነው የሚገኙት አፈሳው ሶስተኛ ቀኑን እንደቀጠለ ነው መረጃዎች የሚያሳዩት። እንግዲህ ትላንትና ጎንደር በር፣ አዳጎ፣ ፒያሳ ተብሎ የሚጠሩት አካባቢዎች በርካታ ሰዎች መታፈሳቸው ተጠቁሟል። ከዚህ ጋር በተያያዘ እንግዲህ በከተማውም ላለፉት አስር ቀናት ተቋርጦ የነበረው የባጃጅ ትራንስፖርት እንዲጀመር ህዝቡ ጠይቆ ነበር። መከላከያ ግን ምላሽ ሲሰጥ አልፈቅድም ነው ያለው። የባጃጅ ትራንስፖርት እንዲጀመር አልፈቅድም። ባጃጅ እና ታክሲ ይጀመር የሚል ካለ ጥበቃውን ኃላፊነት ይወስዳል እኛ ኃላፊነት አንወስድም የሚል ምላሽ ነው የመከላከያ ኮማንድ ፖስት የሰጠው ሲሉ ነው መረጃዎቹ የጠቆሙት። ሌላው በዚሁ መስመር ሰሜን ወሎ ዋጃ የህወሓት ታጣቂዎች ዛሬ እገታ ፈጽመዋል። ዋጃ ተብላ ጠራው ከተማ ተሽከርካሪ አግተዋል። ከዋጃ ከተማ ወጣ ብሎ የሚገኝ ኬላ ላይ ማዶ ተብሎ የሚጠራ ቦታ ላይ ባለ የህወሓት ታጣቂዎች ኬላ ነው። የተሽከርካሪው የታገተው ተሽከርካሪው የሰቆጣ ሆስፒታል አምቡላንስ እንደሆነ ነው መረጃዎቹ የሚገልጹት። አምቡላንሱ እንግዲህ ከሰቆጣ በዚህ በአለማጣ በኩል ወደ ወልዲያ፣ ከወልዲያ ወደ አለማጣ መድኃኒትና የህክምና ባለሙያዎችን ጭኖ እየሄደ የነበረ አምቡላንስ ነው ተይዞ የተወሰደው። የህወሓት ታጣቂዎችን መረጃ ከተነሳ ሌላ አንድ ተጨማሪ መረጃ ላድርስ። የህወሓት ታጣቂዎች ዛሬ ሌሊት ምናልባት ከፍተኛ በሚባል ቁጥር ወደ ሀራ መሬት ተቀላቅለዋል። በወጣው መረጃ መሰረት በቡድን በመሆን መሳሪያ በመያዝ እንደዚሁ ወታደራዊ አዛዦችን ጨምሮ በርካታ የህወሓት ኃይል ወደ ቲፒኤፍ ወይም ደግሞ የትግራይ ሰላም ኃይል ወደሚባለው የሀራ መሬት ኃይል ተቀላቅለዋል። በዚህ እንግዲህ በአንድ ቀን ብቻ ከአርሚ 92 36 ከአርሚ 50 23 ከአርሚ 15 12 ከአርሚ 43 9 ከአርሚ 31 7 ከአርሚ 33 6 እንዲሁም ደግሞ በአጠቃላይ ደግሞ 5መቶ 505 ወጣቶችና የሚሊሻ አባላት በድምሩ 600 ገደማ የትግራይ ሰራዊት ኃይል የሚባለው ዛሬ ወደዚህ ተቀላቅሏል። ትላንትና በወጣ መረጃ ከጳጉሜ 2 እስከ መስከረም 21 በሶስት ሳምንታት ውስጥ በተሰራ መረጃ የአርሚ 24 የአርሜ 26 የአርሜ 43 ታጣቂዎች እና ወታደራዊ አዛዦች እንዲሁም ደግሞ ስታፍና መካናይዝድ ተብሎ ከሚጠራው ቡድን ውስጥ 35 በመቶ ወደ ትግራይ ሰላም ኃይሎች ወደሚባለው ሀራ መሬት ተቀላቅሏል። ከዚህ ከሶስቱ አርሚዎች ከ11 ሰራዊት ወደ 4000 በላይ የሚሆነው ወደዛ መቀላቀሉ ነው መረጃዎች የሚያሳዩት። ያው እንግዲህ ከአንዱ ካምፕ ወደ አንዱ ካምፕ ማለት ነው። ሌላው መረጃችን ወደ ደጋዳሞት የሚወስደን ነው። ደጋዳሞት ፈረስ ቤት ወጣ ብሎ በሚገኝ ቦታ የደፈጣ ጥቃት ተፈጽሟል። በተፈጸመው የደፈጣ ጥቃት ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። በደፈጣ ጥቃቱ ከፈረስ ቤት ወደ ደንበጫ እንቅስቃሴ ላይ የነበረ ወታደራዊ ኮንቮይ ላይ ነው ጥቃት የተፈጸመው። በዚህም እንግዲህ ጉዳት የደረሰባቸው ወታደራዊ ሻለቃ መሪዎችና የሻምበል መሪዎች መኖራቸው ተገልጿል። የጉዳቱ መጠን በተመለከተ ዝርዝር ለማወቅ አልተቻለም። ምን ያክል የሚለው አልታወቀም። ከዚህ ጥቃት ግን የሻምበልና የሻለቃ መሪዎች ይገኙበታል ነው የተባለው። ሰሞኑ እንግዲህ ደንበጫ ውጊያ መሰንበቱ ይታወቃል። በዚሁ ወደ ደጀን የሚወስደን መረጃ ላስከትል። ምስራቅ ጎጃም ደጀን እንግዲህ ወደ አባይ ሸለቆ ቀጠና ሁለት ቦታዎች ላይ ዛሬ ጥቃት ተፈጽሟል። አንደኛው ደጀን ወረዳ ምንጅ ተብሎ በሚጠራ ቦታ ነው የደፈጣ ጥቃት ተፈጸመው። በዚህ አካባቢ በሚሊሻ ካምፖች ላይ በተፈጸመ ድንገተኛ ጥቃት የሚሊሻ አባላት ሙትና ቁስለኛ ሆነዋል። የነፍስ ወከፍ መሳሪያ እና ተተኳሽ በፋኖች ገብቷል። እንዲሁም ደግሞ ጉዳት የደረሰባቸው የሚሊሻ አባላት ወደ ሆስፒታል ስለመላካቸው መረጃዎች ጠቁመዋል። ይሄ በካምፕ ላይ የተፈጸመ ጥቃት ነው። በሌላ በኩል በዚሁ ደጀን ወረዳ ቅኝት ላይ በነበሩ የሚሊሻ አባላት ላይ ድንገተኛ ጥቃት ተፈጽሟል። በዚህ ጥቃት የሚሊሻ አባላት ሙትና ቁስለኛ ሆነዋል። ይሄ ልዩ ቦታው ኩራር ተብሎ የሚጠራ ቦታ ነው የላይኛው ደግሞ ምንጅ ተብሎ የሚጠራ ቦታ ነው በዚህ በተፈጸመው ጥቃት እንግዲህ የዘመቻ ቅኝን ላይ የነበሩ የሚሊሻ አባላት ላይ ፋኖ ጥቃት ፈጽሞ ጉዳት ደርሰዋል ስምንት የሚሊሻ አባላት ወዲያውኑ ሲሞቱ ሌሎች ደግሞ ቆስለዋል ከባድና ቀላል ቁስለኛ ሆነዋል ሶስቱ በፋኖ ተማርከው ተወስደዋል እስካሁን ድረስ እነዚህ አስክሬናቸው እንዳልተነሳ መረጃዎች ጠቁመው የቀበሌው ሊቀንበር ተጨማሪ ኃይል ከወረዳ እንዲላክለት ቢጠይቅም እስካሁን ሊደርሱለት አልቻሉም። በዚህ ምክንያት ቀሪዎቹ የሚሊሻ አባላት ቀለበት ውስጥ ገብተዋል፣ ጭንቀት ላይ ናቸው። እጅ እንዲሰጡ የጊዜ ገደብ ተሰጥቷቸዋል ነው የተባለው። ይህንን መረጃ እየተከታተልኩ ወደ እናንተ የማደርስ ይሆናል። የሚሊሻ ጉዳይ ከተነሳ ስለ ሚሊሻ እንግዲህ የደረሰ መረጃ ላደርሳችሁ ሚሊሻ ኃይሉ በውጊያ ጉዳት ሲደርስብን ቶሎ የሚያነሳን የለም በሚል ወደ አቋም ለመውሰድ እና ለማመፅ እንቅስቃሴ ላይ መሆኑን የመረጃ ምንጮች ገልጸዋል። እኛ እንድንሞት ብቻ ነው የሚፈለገው። በመከላከያ በውጊያ ቀድሞ የሚያነሳው የመከላከያ አባላትን ነው። አድማ ብተናውም በተመሳሳይ በውጊያ ላይ ቀድሞ የሚያነሳው ባልደረባውን ነው። እኛን ቶሎ የሚያነሳን የለም። ህይወታችን እኩል አይደለም። በዚህም እንግዲህ እኩል ወድቀን የሚያነሱን በልዩ ሁኔታ ነው፣ እኛን ጥለው ይሄዳሉ የሚለው ቅሬታ ከፍተኛ ደረጃ ላይ ደርሷል። ይህም እንግዲህ እኛን እንደ ቅጥረኛ ተዋጊ በህይወትና በሙሉ አካል እስካለን ብቻ ስርዓቱ ይፈልገናል። የአካል ጉዳት ከደረሰብን በኋላ እንደዚሁ ዘወር ብሎ የሚያይን የለም፣ አይጠይቁንም። በርካታ የሚሊሻ አባላት ቤተሰብ ተበትኗል፣ ወላጅ አልባ ሆነዋል። ብዙዎቹ ወድቀው ሕክምና አጥተው እየተሰቃዩ ይገኛሉ። ስለዚህ በዚህ ሁኔታ ውስጥ ነው ያለ ነው። ፊት ለፊት የጥይት ማብረጃ ያደርጉናል። እየተከፈለ ያለው ገንዘብ ከመከላከያም ከአድማ ብተና በላይ ነው። ሄድና ፊት ለፊት ተዋጋ በሚል የጥይት ማብረጃ የሚያደርጉን እኛን ነው ይላሉ። እንግዲህ እንን መረጃ ያደረሱ የሚሊሻ አባላት በዚህ ሁኔታ እንግዲህ መከላከያ የከባድ መሳሪያ ሽፋን እንደሚሰጠን ቃል ገብቶልን ወደ ግዳጅ ከገባም በኋላ ዘወር ብሎ አላየንም። በዚህ ምክንያት በርካታ የሚሊሻ አባላት ከባድ ዋጋ ከፍለዋል። በዚህም እንግዲህ የሚሊሻ ኃይሉ አንዋጋም የሚል አቋም እየወሰደ ነው። አንድ ካምፕ ላይ አንዋጋም በሚል የሚሊሻ አባላት አቋም ወስደው ነበረ። ሆኖም ግን የጽንፈኛ አቋም አሳይታችኋል በሚል በመከላከያ የሚሊሻ አባላት ስለመረሸ ናቸው። እንደዚህ እንግዲህ በቁጭት ይህንን መረጃ አድርሰዋል። ሁሉም ሚሊሻ ምሬት ውስጥ ነው ያለው። አጋጣሚው የተመቸው ሚሊሻ ይጠፋል፣ አልፎ አልፎ ወደ ፋኖ ይቀላቀላል። ሌላው ደግሞ በዝርፊያ ተሰማርቶ እግሩ ወደ አመራው ይሄዳል። ሚሊሻ ዘመቻውን ለዝርፊያ ይጠቀምበታል። አብዛኛው ግን በቅርቡ የራሱን አቋም ይወስዳል ሲሉ እንግዲህ ህንን መረጃ አድርሰዋል የቀድሞ የሚሊሻ አባላት የነበሩ አሁን ከሚሊሻ ስምሪት ወጥተው ከተማ ውስጥ የሚገኙ የሚሊሻ አባል ናቸው። ይህንን እያደረሱት ወደ ግንባር መረጃዎች ቀጥላለሁ። ወደ አዊ ዞን እንጅባራ ከተማ አቅራቢያ በተደረገ ውጊያ የነፍስ ወከፍና የቡድን መሳሪያዎች በፋኖች ገብተዋል። ዛሬ ማለዳ እንጅባራ ከተማ ወጣ ብሎ ምርከታ ተብሎ በሚጠራ ቦታ በተደረገ ውጊያ ነው። ይሄ የነፍስ ወከፍ መሳሪያዎች እና ተተኳሾች በፋኖች እየገቡት፣ ቁጥራቸው በውል ያልታወቁ የመንግስት ወታደሮች በተለይ አድማ ብተና አባላት ሙትና ቁስለኛ ስለመሆናቸውም የወጡ መረጃዎች እያሳያሉ። ውጊያው ከማለዳ አስራ ሁለት ሰዓት እስከረፋ ድረስ ቀጥሎ ነበር። ያው እንግዲህ በጠዋት የነበረውን ውጊያ መረጃ ድርሻችሁ ነበር። ጉዳቱ በዚህ ልክ ነው። ውጊያው በድሽቃ በሞርተር የታገዘ እንደነበር ከአካባቢ የወጡ መረጃዎች እያሳያሉ። ወደ ጎንደር ዙሪያ ስንሄድ ጎንደር ዙሪያ ጠዳ ከነበሩ የአድማ ብተና አባላት ውስጥ አስራ ሁለት የሚሆኑት የቡድንና የነፍስ ወከፍ መሳሪያዎችን በመያዝ ወደ ፋኖ ተቀላቅለዋል። ወደ ፋኖ የተቀላቀሉት የአድማ ብተና አባላት የወገብ የደረት የእጅ የሚባሉትን እንዲሁም ደግሞ ተጠባባቂ ትጥቆችን በመያዝ ነው ወደ ፋኖ እየተቀላቀሉት። ከቀናት በፊትም በተመሳሳይ በዚሁ ቀጠና እንደዚሁ የአድማ ብተና አባላት ወደ ፋኖ ስለመቀላቀላቸው መዘገቡ ይታወቃል። ወደ አዊ ዞን ተመልሰን ስንሄድ ቲሊሊ ከተማ አቅራቢያ በተፈጸመ የደፈጣ ጥቃት ወታደራዊ ኪሳራ መድረሱ ነው እየታወቀው። ከቲሊሊ ወደ ቡሬ ባለው ዋናው የአዲስ አበባ መንገድ ወንዴ ተብሎ በሚጠራ ቦታ በተፈጸመ የደፈጣ ጥቃት ጉዳት ደርሷል። የደረሰው ጉዳት ግን በዝርዝር አልታወቀም። ወደ ፎገራ ደቡብ ጎንደር ስንመለስ ፎገራ ለሁለተኛ ቀን በከተማው በአካባቢው ውጊያ እየተደረገ ነው የሚገኘው። ተጨማሪ ኃይልም ወደ ቦታው ተንቀሳቅሷል። ልዩ ቦታው ሆድ ገበያና ዋግጠራ ተብሎ በሚጠራ ቦታ ዛሬም በአካባቢው ውጊያ እንዳለ ነው የተገለጸው። በዚህ እንግዲህ ትላንትና በነበረው ውጊያ በሁለቱም በኩል በመንግስትም በፋኖ በኩልም ከፍተኛ የሚባል ወታደራዊ ቁሳዊና ሰብአዊ ኪሳራ መድረሱ ይታወቃል። ከዚህ ጋር በተያዘ እንግዲህ ከመረጃና ከጥቆማ ጋር በተያያዘም የተለያዩ ጥያቄዎች ሲነሱ ነበረ። ሌላው ፋኖ ህዝባዊ ውይይቶችን እያደረገ መሆኑን የሚገልጽ መረጃ ነው። ፋኖ የህዝብ ግንኙነቱንና የሰራዊት ግንባታውን በተመለከተ እያከናወነ ካላቸው ተግባራት መካከል ከህዝብ ጋር የሚያደርጋቸውን ውይይቶች ቀጥለዋል። በወሎ ቀጠና በተለይ ከህዝበ ሙስሊሙ ጋር ውይይቶች እየተደረጉ ነው። ሰሞኑ ጉዳይ በተመለከተ ፋኖ ለህዝብ በየአካባቢው ግንዛቤ ማስጨበጥ ስራ እየሰራ ሲሆን ከዛ ባሻገር በተለያዩ አካባቢዎች እንደዚሁ በዘላቂነት የፋኖን ትግልና ዓላማዎች በተመለከተ ከህዝብ ጋር ውይይት እየተደረገ ነው። ለምሳሌ በከለላ ወረዳ ምዕራብ ወሎ፣ የአማራ ፋኖ ህዝባዊ ድርጅት ኮሎኔል ሞሃባው ከህዝብ ጋር ውይይት ማድረጉን፣ በሸዋም፣ በጎጃም፣ በደንቢያ በተለያዩ ቦታዎች እንደዚሁ ህዝባዊ ውይይቶች በየቀኑ እየተደረጉ መሆናቸውን የሚደርሱ መረጃዎች ያሳያሉ። ባህርዳር ዙሪያ ቢቸና ደንቢያን ጨምሮ በተለያዩ ቦታዎች ሰዋዊቶች በዛሬው ዕለት ተደርገዋል። እንግዲህ ከ ያስኳቸው እነዚህ መረጃዎች ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ እየተከታተላችሁ ስለሆነ በእጅጉ አመሰግናለሁ። መልካም ጊዜ።